ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሆነ ተስፋ እያደረግኩኝ ይህን ቪዲዮ ውስጥ ጀምሮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደወል ምልክቷን በመጫን ቤተሰቡ ሁሉ ዘንድ በአክብሮት እየቃበስኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬ በጽግሻ ቤት የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁኝ። በነገራችን ላይ ከዚህ ቪዲዮ የምትታዘቡት ነገር ወንድ ልጅ ሲለመን እንጂ ሲለመን ክብር እንደማይወድለት ያሳያል። ጽግሻ ማንም የሚወዳት ቅብጥ ያለች ጎበዝ ጀግና የስራ ሰው ጠንካራ ሴት ናት፣ አደለ ሁላችንም እናውቃለን። ነገር ግን ዳኒ እንግዲህ ዛሬ በጣም በቃ ለሱ ብላ የምታረጋቸው ነገሮች ሁሉ ልክ እንደ መሸነፍ ቆጥሮት ዛሬ ላይ የወሰነው ውሳኔ በጣም የሚያሳዝን ውሳኔ ነው። እንግዲህ ጽግሻን በሚያሳዝን መልኩ ከቤቴ ውጪ ብሎ ታርግዝ አታርግዝ ለማትታወቅ ሰው መጨረሻውን ከእሷ ጋር ለመኖር ወስኗል ማለት ነው። መጨረሻ ላይ ግን ዳኒ ይጸጽትሃል። ምክንያቱም ኤፍሱን እርጉዝ ስላልሆነች እርጉዝ አትሆንም። የሆነ ቀን ነቃ፣ ጽጌን አታገኛትም። በሚገርም ሁኔታ አታገኛትም። ይሄንን እየመረረቱ ጧለ ማለት ነው። ነግረን ነግረናሃል። ቲክታክ ላይቭም ላይ ዩቲዩብም ላይ በኮሜንት ምርጫህን አስተካክል፣ አላረገዘችም፣ ማስመርምር ብዙ ብዙ ነገሮችን በኮሜንት ጭምር ማለት ነው ለረጅም ቀናት ብለን ነበረ። በጣም ደግሞ የዚች አስጠላ የተሰጠሽ የሆነ የአንቺ ካራክተር በጣም ተሟዘዝ፣ ዘጋኝ ዘጋኝ እ እርግዝና እኔ ብቻ ነኝ በአለም ላይ ያለሁት ሌሎች እና አርግዘው አርግዞ አያውቁም አልሽ እኮ። በጣም በጣም የሆነ በቃ እንዴት ነው አሰልች አሰልቺ ነገር ታውቃላችሁ፣ እንደዛ ማለት ነው። እንዴ ኧረ እናቶቻችን ስንት ወልደው እኮ ነው ያሳደጉት? ኔ እናት አስር አስራ ሁለት እንኳን ይወለዱ አሉ እኮ እንዳንቺ እንደዚህ ሳይሆን በደንብ ስራ ሰርተው ተጠግርረው የቤት የደጁን ብለው የተወለዱትን አብረው እያሳደጉ በሆዳቸው ይዘው በጀርባቸው የሆነ ነገር ተሸክሞ ነው ያሳደጉን እናቶቻችን። ምናው አንቺ ቀዘንሽ እንደዚህ ያለቀት የተሸከምኩት አንድ ቢያጆ ድንጋይ ነው አልሽ። መቼም እንደ ድንጋይ አከበድሽው ማለት በጣም የሆነ ቆለልሽው እና ተጋነነ እና አስጠላበት። ስለዚህ ወደ ራስሽ ተመለሽ፣ ሴትዮ፣ ወደ ራስሽ ተመለሽ። በቃ ከዚህ በኋላ ዳኒ በወሰነው ውሳኔ በእርግጠኝነት ትጸጸታለህ፣ ትጸጸታለህ፣ ግን የዛኔ አታገኛትም። በጣም የሚደብረው ነገር፣ በጣም የሚያናድደው ነገር፣ የዛኔ አታገኛትም። ትቃጠላለህ፣ ትንቀጠቀጣለህ፣ የዛን ጊዜ አታገኛትም። በሚገርም ሁኔታ ማለት ዶላር ጨምረናል። ሕዝቤ ደግሞ እንደዚህ አይነት ድራማ ነው የሚመለከተው። ፈጣሪ ትግስትን ስጠኝ። ይችን መለጣጠፍ ነበር፣ በጣም ማጋጨት ነበር። እንደው ከተፈረደባቸው አይቀርማ እስከሚመጣ ጸጉሯን ነጫጭታችሁ ብታስቀምጧት ጽሉ ነበረ። የምር ኡኡ ዳኒ ሴታ ሴት ለድራማ ብለው ነው እጄ። ልጅቱ እርጉዝ አይደለችም፣ አስመርምራት። ጽጌን ሲከፋት የሚከፋው እውነት። ጽጌ በጣም እንድትከፋ አልፈልግም። እኔ በኩሌ ዳኒ ነው ጽጌ መቶ ውድ የምኞቷን ዳኒ የመጨረሻ ጽግሻ ዳኒን ተይው እንዳልልሽ፣ ፍቅር ከባድ ነው። ግን ራስሽን እያጣሽ ሌላ ሰውን መፈለግ ምን የሚሉት ነው? ለአንቺ ስሜት አይጨነቅም። ታዩና ለራስሽ ክብር ስጪ ጽጌ። እውነተኛ ፍቅር በአንቺ አየሁኝ። በጣም ነው የምወድሽ። ዳኒም ይወድሻል። ጉድኮ ነው። በነገራችን ላይ ዳኒ ገደደው የተገደደበት ነገር አለ። ካስታወሳችሁ ከዚህ በፊት የእሷ ወንድም መጥቶ በጣም ብዙ ነገሮች ሲያስፈራረው በይፋ በቪዲዮ አይተናል። ስለዚህ ሳስበው ከዛ ጋር የተያያዘ ነገር እንዳለ እረዳለሁኝ። ምናልባት በጽጌ የማስፈራርተውት ሊሆን ይችላል። እሱም ሳስበው መስዋዕት እየከፈለ ነው የሚመስለኝ። የሆነ ጊዜ እውነቱ አንድ ቀን ይወጣል። እንግዲህ የዛን ጊዜ የሚመጣው እናያለን ማለት ነው። ዳኔ እውነት ከራሱ ጋር አይደለም። አዎ በእውነት አደለም። ቀጣይነትቱ ድራማችሁ ተመችቶናል። አላረገዘች ሚት የሱን ጽጌ ኮሜንት በዱላ ቢሆን ምን ትመስላለች? በጣም በዱላ ቢሆንማ ጽጌ አትውረጂ። ድራማ ካልሆነ ጭ በቃ በጨረሻ አታገኙ። አሁን እኮ በዛሬው ዕለት ሰምታችኋል። ዳኒ ያለበትን ሁኔታ ጥሩ ስላልሆነ ልታግዘው ነበር የመጣችሁ ግን እሱ አልተረዳም። እንደ ልመና ቆጠረው ማለት ነው ምስግነው ያረግሽው መንግስት ነው ያረግሽው። ክርት ጽጌ ዋነሽ አብሽሪ፣ የራስሽን ህይወት ኑሪ የኔ ቆንጆ። እስከ መቼ ነው እሱን የምትከተዩ? ጽግሻ አንቺ በጣም ቆንጆ ልጅ ነሽ፣ ሌላ ህይወት ጀምሪ። እንወድሻለን። አዎ እንዴ ጽጌ አንቺን መላጣ በያት፣ መላጣ ቢያት፣ በእናት ጽግዬ የኔ ማር በቃ የራስሽን ህይወት ኑሪ። ዳኒ አውቆ ነው እያደረገ ያለው። ከአፍሱንም መለየት አይፈልግም፣ ሲያስመስል ነው። ሲጀመር ልጅቱም አላረገዘችም ያ ዳኒ እንኳን ተገዶ ነው የሆነ ነገር አለው ወይ በጽጌ አስፈራርቶት ነው ምናምን። ሲጀመር አላረገዘችም። ይቺ አለብላ ቤት እርጉዝ ብትሆን ወስዶ ያስመረምራት ነበር። ወሬ ልጄ፣ የአንቺ ልጅ ምን መለለሽ፣ ሚጥሚጣ የማያፈቅርሽን ወንድ ሙጥኝ። አዎ፣ በእውነት አሁን ለምሳሌ ዳኒ በቃ እውነቱን ነገራት። ለእኛም ላይቭ ላይ ራሱ ቲክታክ ላይ እንደዛ ነው የሚለን፣ አፍሱንን ለልጅ ስል ማጣት አልፈልግም፣ ጽጌን ደሞ አፈቅራታለሁ ምን ላርግ ነበር የሆነ ጊዜ እንደውም ሲለን የነበረው በቀደም ራሱ ማለት ነው እና አሁንም ለሷ ደገመላት። ኦኬ አሁንም ለሷ ደገመላት። ምን አላት? ማን ነው አፍሱን? አንቺ ልጄን ስለያዝሽ ነው፣ አንቺም ልጅም ትጎዳላችሁ፣ አግዥኝ አላት። በቃ ልጅዋን ስለያዘች እንደሆነ እኮ በግልጽ እየተናገረ ነው። ስለዚህ እንዳላረገዘች ካወቀ ይሄዳል፣ ይሄ ግልጽ ነው። ወንድ ልጅ ደግሞ በልጅ አታስቀሩትም መስሏችሁ ነው ወንድ ልቡ ከሸፈተ ሸፈተ ነው ሸፈተ ነው በቃ፣ ምንም እንትን አታመጡም ማለት ነው። ዳኒ መታብሱን ጽጌ ዛሬ ያስደስታቸው። ብድግሚያት ጥሩ ነበር ብድግሚያት ጥሩ ነበር፣ ጥፊው ዳኒ ተጣወተችብኝ ወይ ጽጌ ካሁን በኋላ እሷ የሌለበት ጊዜ ዳኒን አግኝተሽ እንዲህ ነው በዚህ ነው ካልሽ ድጋሚ እንዳትሰሚው እንዳታገኙ ሌላ የበለጠ ህይወት እግዚአብሔር ይሰጥሻል የበለጠ አይዞሽ አንቺ ምንም ጥፋት የለብሽም ችግሩ የዳኒ ነው ያ ዳኒ ጤነኛ አይመስለኝም ያጠራጠራችሁ ይቺ ልጅቱ አላረገዘችም አረ የምን እርግዝና ነው እርግዝና የሚባል ነገር የለም ልጁ ነው የደነዘዘው በጣም ነገር ነው ነገር ነው እንግዲህ። ካልሰማን ታዲያ እኛ በጥብጠን አንግቶ ምን እናደርጋለን ወገን? ምን ይደረጋል? እስኪ ንገሩኝ። እሷም እንደዚህ የሚባል ነገር የለም ስንለው አይሆንም አለ። ለምን አለ? እሺ፣ ግዳኒ ጽጌ ጽጌ ኔ ፍቅር፣ አንቺ ከግድግዳ ጋር ለጥፎ በርበሬ ማጠን ነበር። ታስጠላ ኩተት ከነ ልጅሽ ገደል ግቢ፣ ከልጆች ህይወት ውጪ ሰይጣን ይላል በነገራችን ላይ ማለት ነው እሱ አሁን ህይወቶቹ እሱ ወደ እሷ መወሰኑ ስታውቅ፣ በቃ ዳኒ አታሽ ቀብጥ፣ ጽጌ ኔ ቆንጆ በቃ ተይው። አዎ ጽግሻን ኮስተር ብላ ቆፍጠን ብላ ነገ በራሷ ህይወት ስትመጣ ዳኒ እንደለመደው ተመልሶ ይመጣ። ታስታውሳላችሁ፣ የዶክተር አብይ ታናሽ ወንድም ነው ታላቅ ወንድም የመጣ ጊዜ እንዴት እንዴት ሲያደርገው እንደነበር ዳኒ። አሁንም አንዱን ይዘው ትመጣለች፣ ችግር የለም። ስለዚህ እሷ ስጀመርቼ አፍሱን አርግዝ አይደለም ግን አንተኛም ነግረኔ፣ የኮሜንትም ላይ ጽፈናል። መረዳት ካልቻልክ በኋላ ስለሚቆጩ አያገባንም። ለማንኛውም ውድ ቤተሰቦቼ ላይክና ሼር ሰብስክራይብ አርጉስ በተከታተላችሁ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው